ሰላም አሁን እየሄድኩ ያለሁት የተማርኩበትን ትምህርት ቤት ለመጎብኘት ነው። እንግዲህ እንዴት ነው ስ ዝታ የተማራችሁትን ቤት ትምህርት ቤት ቆይታችሁ መታችሁ ስታዩት ምን አይነት ስሜት ይሰማቸዋል። ልክ የዛ አይነት በተለይ ብዙ ትዝታ ያሳልፋችሁበት ከሆነ ብዙ ነገሮች እውቀት የቀሰማችሁበትን ለህይወታቸው አስፈላጊ ነገሮችን ያደረጋችሁበትን ቦታ ተመልሳችሁ ስታዩት በጣም ትልቅ ደስታ ይሰጣል። እኔም ወደዛው እየሄድኩኝ ነው እና አሳያችኋለሁ እንግዲህ አብረን። አሁን በአውቶቡስ እየተጓዝኩኝ ነው። ከዛ ያለው ሁኔታ አብረን እናያለን ማለት ነው። ምን አይነት ለውጥ አለ የሚለውን አሳያቸዋለሁ። በጣም ኢንትረስቲንግ ነው። በነገራችን ላይ እኔ በአገር ቤት የተማርኩት ኤሌመንታሪ ሴኮንደሪ ስኩል ዳግማዊ ምኒልክ ትምህርት ቤት። ዳግማዊ ምኒልክ ትምህርት ቤትንም እንደዚሁ ውስጡን በደንብ ጎብኝቼዋለሁ። ድሮ የባቡር ቤት የሚባል ነበረ። ሜዳ ነበር፣ እኛ ያለን ከባቡር ቤቱ በታች። የምታውቁት ካላችሁ ሜዳ ነበር። ያ ያ ቦታ የለም አሁን፣ ተጣቧል። እንደ በፊቱ አይደለም። እንደዛ ደግሞ ኪነ ጥበብ የሚባል ደግሞ ነበር። እዛ ስዕል ምናምን እነዛ እነዛ ሁሉ የሉ እና ትንሽ ጥበብ ብሎብኛ ባለፈ ይጭ ሳየው ማለት ነው እዚህ ደግሞ ያለውን ለውጥ እናያለን። ምን አይነት ለውጥ እንዳለ እናያለን ማለት ነው። ሀገሩ ስታዩታላችሁ፣ በጣም ግሪን ነው፣ በጣም ደስ ይላል። ደንበ ቲፒካል የተደላደለ ህይወት ያለው የአውሮፓ ሀገር ነው ማለት ይቻላል። ማለት በጣም ይቀላችኋል። ሀገሩ በጣም ደስ ይላል። በጣም ግሪን ነው፣ በየቦታው ብዙ ዛፎች ናቸው ያሉት። ባለፈው እንግዲህ ያሳዩችሁ አሮጌውን ከተማ ባለፈው ቪዲዮ ያሳያቻችሁ ነበር። አሁን ደግሞ ትምህርት ቤቱን ዩኒቨርሲቲውን ነው ማሳያችሁ ማለት ነው። የተለያዩ አይነት ብዙ አይነት ዩኒቨርሲቲዎች አሉ። እዚህ ሀገር ብዙ ኢትዮጵያኖች ተምረናል፣ ብዙ ቀት አፍርተናል በተለያዩ ቦታ ውስጥ ገብተን። ሀገር ቤትም በተለያዩ አካባቢ ገብተው የሚሰሩ አሉ፣ እዚህ ደግሞ ቀርተው የሚያስተምሩ አሉ። እና በጣም የተለያየ ነው። በጣም ደስ ይላል። የሚለው ዝናቡ አቁሞ ሁለት ቀን ዝናብ ነበረ። አሁን ግን ዝናቡ አቁሞ ፀሐይ ወጥቷል። በጣም ደስ ይላል። በመልሶ ፀሐይ ወጥቷል ማለት ነው።

እና በትንሽ ቀይር ብሏል ትንሽ አሳስተ መንገዱ። እንግዲህ ከብዙ ጊዜ በኋላ ሲመጡ ብዙ ነገሮች ይቀየራሉ። እንዳውም ተመልከቱ፣ አገር ቤት አሁን ሰፈሬን የማውቀው አይመስለኝም ሲሄድ ሰፈሬን የማውቀው አይመስለኝም። በጣም ብዙ ቦታ ተቃይሯል፣ አይደለም አዲስ አበባ። እዚህም ብዙ ነገሮች ተቃይረዋል። ከተማው ይህንን ይመስላል። ትምህርት ቤቱን እናየዋለን፣ ምን አይነት ለውጥ አለው ምናምን የሚለውን አብረን ምና ይሆናል። ሀገሩን እንደታያችሁት በጣም ውብ ነው፣ አይደለም በጣም ደስ የሚል ሀገር ነው።

በጣም ይገርማል። ብዙ ነገሮች የተቀያየሩ ይመስላል፣ ግን ትምህርት ቤቱ እዛ ጋ ነው። መንገዱ ረዘመብኝ በፊት እንግዲህ፣ ወይ ስለ ረሳሁት ሊሆን ይችላል። መንገዱ ረዝሟል። እና ትምህርት ቤታችን እንግዲህ ድሮ የምንማርበት ትምህርት ቤት ይህንን ይመስላል። መግቢያው ማለት ነው መኪናዎች ዝም ብሎ መግባት አይፈቀደላቸውም እዚጋ ዘበኛ አለ። ዘበኛው እንትን ይላቸዋል ማለት ነው፣ ያያል። ከዛ ነው የሚያሳልፈው። ጥሩ ደስታ ነው የሚሰማኝ፣ ይህንን ሳይ ከብዙ ጊዜ በኋላ የተማርኩበት ትምህርት ቤት ሳይ በጣም ደስ ይላል ማለት ነው። እና ይህንን ነው እንግዲህ ላሳያችሁ የፈለግኩት ዛሬ እና በተለያየ ጊዜ ብዙ ብዙ የሚታዩ ነገሮች አሉ ፕራግ ውስጥ እና ፕራግ አካባቢው የተለያዩ ከተሞች ማየት እንችላለን። ወደፊት እና ኢንትረስቲንግ የሆኑ የመርከብ ጉዞዎችን እናያለን እና እናንተ የሚጠበቅባቸው እንዳልኩት የኔም ቻናል ሰብስክራይብ አድርጋችሁ ቶሎ ቶሎ እንዲመጣላችሁ መከታተል፣ ላይክ፣ ሼር ማድረግ ነው። የሚጠቅማችሁ ከሆነ ማለት ነው። በእርግጥ እንዲህ አይነቱ ነገር ያው ለማሳየት ያክል እንጂ ግን ሌሎች ብዙ ጠቃሚ ጠቃሚ የሆኑ ነገሮችን ወደፊት አብረን እናያለን። ስለዚህ ላይክ እና ሰብስክራይብ በፍጹም እንዳትረሱ እና እንግዲህ እዚህ ጋር ቴክኒካል የኢኮኖሚ አለ የተለያየ ኮሌጆች አሉ ማለት ነው። በጣም ብዙ ኮሌጆች ናቸው። የተለያዩ ኮሌጆችን ያጠቃልላል ማለት ነው። ምናልባት አበሻዎች ካሉ እናያለን። እዚህ የሚማሩ አበሻዎች አዳዲሶች ከመጡ እንግዲህ አሁን እንኳን በብዛት ያሉ አይመስለኝ አበሻዎች። በፊት ግን በብዛት ይመጣ ነበር ለትምህርት። አሁን እንጠይቃለን፣ በአጋጣሚ ካገኘሁኝ እንደዚህ ዞሮ ዞሮ እያለሁኝ አበሻዎች ካጋጠሙን ጥሩ ነው። አበሻ ካለ እንደዚህ ከሰፈር አይወጣም እንጂ ውጭ ላይ በረንዳ ምናምን መሞቅ ምናምን ይፈልጋል።

እነዚህ በሙሉ የኢኮኖሚ ናቸው። እዚ ጋር ኢኮኖሚ ፋኩልቲ ይላል። እዛ ጋር ከፊት ለፊት ያለው ሬክቶራት ይላል። ሬክቶራት ማለት ቢሮዎች ማለት ነው። የተለያዩ የዩኒቨርሲቲ ዶሰንቶች ምናምኖች የሚቀመጡበት ቢሮቸው ማለት ነው። እና ሬክቶራት ይላል እዛ ጋር ኦኬ። የሚገርም ኢንትረስቲንግ ነው በጣም። ያው ስለረሳሁት እንጂ ብዙ የተቀየረ ነገር የለም። ቤቶቹ ያው ድሮ ምንባርባቸው ናቸው። ብዙ የተቀየረ ነገር የለም። ፋኩልታ አግሮቢዮሎጂ የአግሮቢዮሎጂ ፋኩሊቲ ነው እዛ ጋር ደግሞ። አግሮቢዮሎጂ የሚባል ሰምታችሁ ታውቃላችሁ? ፋኩልታ አግሮቢዮሎጂ የባዮሎጂ የእርሻ ባዮሎጂ ማለት ነው። አግሮ ቢዮሎጂ በአማርኛ ስንጠመዝዘው ያንን ይመስላል። እና እንደዚህ ደሳስ የሚሉ ናቸው። እና ብዙም የተቀየረ ነገር ያለ አይመስለኝም። ቤቶቹ ያሉ ናቸው፣ በፊትም የነበሩ ናቸው፣ አሁን ያሉት ማለት ነው። እዚህ ጋ ይታያችኋል። አበባው ደስ ይላል። አበባው በጣም ደስ ይላል። ሽታውም እንደዛ ከውስጥ ከሩቁ ያውዳል እና ይሄንን ይመስላል። ትዝታ እንደዚህ ከብዙ መተስ የምታየው ሀገር እንትን የተማርክበት በጣም ደስ ይላል። ደግሜ እንደተናገርኩት እንደተናገርኩ እና እንዳልኳችሁ ሰው ዛሬ ተማሪ ቅዳሜ ነው ዛሬ ቅዳሜ ስለሆነ ትምህርት የለም። ብዙዋናም በተለይ የዚህ ሀገሩ በተለምዶ ኔም ሳውቅ ማለት ነው። ከኔ ጋራ የዚህ ሀገር ተወላጅ ይኖር ነበር አንድ አብረን ነበር። በአንድ ዶርም ውስጥ አብረን የምንኖረው እና ሁል ጊዜ አርብ ለት ማታ ወደ እንግዲህ ከፕራግ ውጭ ነው። አንዳንዶች ከገጠር አካባቢ ይመጣሉ ለትምህርት ማለት ነው። እና ሁሉ ጊዜ ይሄዳል ቅዳሜ እንትን አርብ እለት ይሄድና እሑድ ማታ ነው የሚመለሰው። ሲመጣ ሁል ጊዜ ትዝ የሚለኝ ዳቦ እናቱ የምትሰራለትን እንዳውም ስጠው ትለዋለች መሰለኝ፣ ዳቦ ከዛ በኋላ ደግሞ ኬዘ የሚባላለን ልክ የገጠር ውስጥ የሚሰሩት ኬዘ በቤት ውስጥ የሚሰራው እንዴት ይጣፍጥ መሰላችሁ! እሱ ምናምን እና የተለያየ ነገር ይዞልኝ ይመጣል። ከዛ በቃ አልራብም። መራብ እንኳን የለም መራብ የሚባል ነገር የለም። ግን በአብዛኛው እንደዛ ያመጣል ነ ሁለት ሶስት ቀን በቃ እሱን እበላለሁ ማለት ነው። አንዳንድ ጊዜ ሜንዛ እየሄድኩኝ ራሱ ይሄ ምግብ መብያ ያለን አደለ ዩኒቨርሲቲው እዛ እየሄድኩኝ አልበላም። በጣም ብዙ ነገር ይዞ ይመጣል። ዳቦ፣ ኬክ ነገሮች ምናምኖች ሰርቶ አሰር በጣም ጥሩ ልጅ ነበረ። እስቲ ኮንታክት አድርጌዋለሁ ከተገናኘን አሁን እሱ በሙያው እዚሁ ይሰራል እና ከተገናኘን፣ አሳያችኋለሁ፣ አስተዋውቃችኋለሁ። ራቅ ያለ ቦታ ነው ያለው እሱ በእርግጥ እና ወደዚህ ወደ ፕራግ እንዲመጣ ነግሬዋለሁ። ከተገናኘን፣ ያው ታዩታላችሁ፣ አስተዋውቃችኋለሁ ማለት ነው። ይሄ ኪኒሆቭ ዳ እዛ ጋ የተጻፈው ኪኒሆቭ ና ዛሬ ቅዳሜ ስለሆነ የተዘጋ ይመስለኛል። ክኒሆቭና ማለት ላይብራሪ ማለት ነው። በቼክ ቋንቋ ክኒሆቭና ማለት ላይብራሪ ማለት ነው። እዚጋ ክኒሆቭና ይላል። እንዳውም በእንግሊዝኛም ተጽፏል። ያቸት እዚ ጋ ክኒሆቭና ክኒሆቭና ማለት ላይብራሪ ማለት ነው እና ዛሬ ግን ዝግ ይመስለኛል። ኖርማሊ ፖንጀል ፓቴክ እና ሞንታግ መንደይ ቱ ማለት ሞንታግ ማለት ነው። ፓቴክ ማለት ፍራይደ ማለት ነው። በአማርኛ በንጦ በቼክም ክፍት ነው፣ ክፍት ነው። ለካስ ግን እኔ ያልገባ ምን እና እዚ ጋር ይታያቸዋል። ላይብራሪው 8 ሰዓት እስከ ነው እና ግን በሩ ክፍት ነው። አይሆን ነው። ዋይ ኖርማሊ ዛሬም ዝግ ነው። አይከፈትም ማለት ነው። ኦኬ እና እንግዲህ ይህንን ካሳየኋችሁ እች ሴትየ እኔም ያለው ነበረች። ሁሉ ጊዜ ትኖራለች ማለት ነው። እሰ ማትቀያየርም እንዳለች ነች። እያቸዋት እ ይቺ ሀውልት እንደነበረች ነው። ሁሉ ጊዜ ምንም አይነት ለውጥ የላትም። ኦኬ በዚህ በኩል ወዴት ይወስዳል? ሰው የለም፣ አይታይም። እንግዲህ ሁሉም ቤቱ አርፏል ማለት ነው። የትምህርት ጊዜውን አሳልፎ ሁሉም አሁን በየቤቱ ነው፣ በየመኖሪያው ነው ያለው እና እንዲያው በአጋጣሚ ሰዎች አበሻዎች ባገኝ ብዬ ነበር እስካሁን ድረስ ያገኙት አበሻ የለም። እና ይህን ይመስላል እንግዲህ ምንም የሰው ቤት ሄዶ ማንኳኳት ጥሩ አይደለም። የት ጋ ነው አበሻ እያለው ያልኩ ባንኳኳ የተቸገርኩ ነው የሚመስላቸው። እና እኔ ግን ለመጠየቅ እንደዚሁ ለማየት ነው እንጂ ምንም አይነት ችግር የለብኝም። በቃ እንግዲህ በአጋጣሚ ምናልባትም ላይኖር ይችላል። በአሁኑ ሰዓት ከዚህ ቴሌኮም ሚማሩ ላይኖሩ ይችላሉ። በእኛ ጊዜ ወደ ተለያዩ ሀገሮች ላክ ነበረ። ጥሩ ነጥብ፣ የማትሪክ ነጥብ ካላችሁ በኛ ትምህርት ማለት እንደ አሁኑ የፒዛ ትምህርት አይደለም። የአሁኑ የፒዛ ትምህርት ነው። ጋዜጠኛው በፒዛ ነው የሚያልፈው፣ ዶክተሩም እንደዛው። የምንሰማው ነገር ነው። ሪያሊቲውን መናገር ስላለብን እና እንግሊዝኛም የማይችሉ በሙያቸው ብዙ እውቀት የሌላቸው ነው። በዚህ በ30 ዓመት ውስጥ የተፈጠሩት ምሩቆች ማለት ነው። ግን እንግዲህ እና አሁን ፕሮፌሰር ብርሃኑ ነጋ ያው የጥንት ተማሪ ስለሆነ ይገባዋል የትምህርትን ጥቅም ዝም ብሎ በኩረጃ በምናምን ማለፉን ማስቆሙ ማስቆሙ በጣም በጣም ደስ የሚል ነው። በጣም የሚደገፍ ነው። በኩረጃ በምን ማስቆ ተምረው ምንም አይነት ጥቅም የማይሰጡ ተማሪዎች እና አሁን ምርጥ አምስት መቶ ስድስት መቶ ሺህ ዝም ብለ በጅምላ ከምታስመረቅ የተሻለ የሚሆነው 20ና 30 ምርጭ የሆኑ በሙያው እውነት ችሎታ ያላቸው በደንብ ለፍተው ጥረው አጥንተው የተመረቁ እንደዛ ቢሆን እና አሁን አንዳንድ ሰዎች ቅሬታ ያሰማሉ። በቃ ልጆቻችን ያ ልጆችን በእርግጥ ያንተም ብቻ ችግር አይደለም። ያው የነበረው የትምህርት ሁኔታ ነው የነበረው ንዝህላልነት ነው። ሰዎች በእውቀታቸው እንዳይማሩ የውሸት ዶክተር፣ የውሸት ጋዜጠኛ፣ የውሸት ኢንጂነር ተፈጥረው አገሪቷን ወደ ኋላ ያስቀሯት በዛን ወቅት የነበረው ሁኔታ ነው እና አሁን ያ ሁሉ እየተቀየረ ስለሆነ ይበል የሚያሰኝ ነው። በዚህ አጋጣሚ ይሄንን መናገር እፈልጋለሁ። እና በእኛ ጊዜ ትምህርት ቀላል አይደለም። ዝም ብለህ የማትሪክስ ነጥብ ከሶስት ከሶስት ነጥብ በላይ ካልሆነ እንደዚህ ወደ ውጭ ና መላክ የለም ነው፣ በጣም ጎበዝ መሆን አለበት። እኛ ሌሊት ሁሉ በቃ አይናችን እስከሚፈጥ ድረስ ነበረ የምናጠናው፣ ለመፈተን ለመዘጋጀት፣ ለትምህርት ማለት ነው ማናደርገው በግሩፕ ሆነን እንዳሁን የተመቻቸ አልነበረም። ላይብራሪ በየቤተ ክርስቲያኑ እየሄድን በየ እውነቴን ነው ምለው መቃብሩ አካባቢ ቁጭ ብለን ፀጥ ስለሚል ማለት ነው፣ እዛ ምክንያቱም ሰፈር ውስጥ ቡና ጠጣ፣ ቡና ጠጭ ሲባባሉ ወይም ደግሞ የሆነ አንተ ልታጠና አስፈልግ ወንድም መጥቶ ወይ እህት መታ ምናምን ስለምትረብሽ ያ በቃ ሰላማዊ ጸጥ ያለው ነው መቃብሩ። ድሮ በተለይ ትልቅ ሐውልቶች የመቃብሮች ምናምኖች ነበሩ እና ሳሩ ስር ቁጭ ብለን በቃ መሸምደድ ነው። እንደ ጉድ ነው የሚገባው ማለት ነው እውቀቱ በዛ ቦታ ላይ እንዳአሁኑ ብዙ ላይብረሪ አሁን ላይብራሪዎች ተከፍተዋል። ብዙ እድሎች አሉ። በእኛ ጊዜ ግን ያ የለም። እንደዛ እያደረግን አጥንተን ለውጤት የበቃ ነው ማለት ነው። እና ብዙ ልዩነት አለው። እና ያ ይህ ነገር ሰዎች እንዳጠሉት ነው ምለው፣ አሁን ጠንከር ማለቱ እንዳውም ከዚህ በላይ መጠንከር አለበት። የፈተናው አሰጣት መጠንከር አለበት። የተማረ በውጤቱ ሳይኮርጅ ያለፈ ብቻ ነው ታ ቦታ ላይ ያመድረሰ ይን እኔ እንዳውም ብለው አሁን በየቦታው ተሰግስገው ያሉት እነሱም ስላሉ ይሆናል። የሁሉ ውጥንቅጥ ያለው ማለት ነው፣ በሙስና ምኑ። የተማረ ሰው ከሆነ ብዙ ያስባል፣ አገሩን መጉዳት አይፈልግም። እና በዛ አካባቢ ላይ ፕሮፌሰር ብራኑ ቢቻል እንደገና በየመስሪያ ቤቱ እንደገና አዲስ ፈተና ራስ መመዘኛ ተብሎ ሚዛን ተብሎ እንደ ማርስ ተሰጥቶት ሚዛን የትምህርት ሚዛን ተብሎ ዝም ብሎ ይሄ ዳይሬክተር የቦታው ላይ በኩረጃ አልፎ የተቀመጠውን በሙሉ እንደገና ፈትኖ እውቀት ከሌለው አትሊስት እንደገና ሁለት ሦስት አራት ዓመት እንዲማር፣ ውጠት ከሌለው ደግሞ ከደረጃው እንዲወርድ፣ ዶክተር ከሆነ ከዶክተርነቱ እንዲወርድ፣ ኢንጂነርም ከሆነ ከኢንጂነርነቱ እንዲወርድ፣ አስተማሪም ከሆነ እንደዛው በተለያየ ሙያ እና ኢኮኖሚስትም ከሆነ ከኢኮኖሚስት ደረጃው እንዲወርድ ካላወቀ ማለት ነው ሁለት ሶስት ዓመት እንደገና እድል ሰጠዋለ ታስተምረዋለ እንደገና ሪቫይዝ አድርግ ሪፍሬሽ አድርግ አይምሮህን ብለ ተናግረዋለ የማይችል ከሆነ ግን በኩረጃ ያለፈ ከሆነ መቼም ቢሆን አይሻሻልም ምክንያቱም ካፓሲቲው አይፈቅድለትማ በአይምሮ ውስጥ ያለው እና ያ ስለሆነ ያ መደረግ አለበት እና በጣም ደስ የሚል ነው በፕሮፌሰር ብርሃኑ የተጀመረው እና ጠንካራ ሰው ናቸው ፕሮፌሰሩ። እና ያ እንደ እሳቸው አይነት ደግሞ ብዙ እንዲፈጠር ነው የምፈልገው። ዝም ብሎ በፍርሃት ብቻ አብሮ መስራት ሳይሆን ልክ የእሳቸውን ፈለግ ተከትሎ ለሀገሩ የሚያስብ ብዙ በየመስሪያ ቤቱ መፈጠር አለበት ብዬ ገምታለሁ። እንግዲህ ይህንን ይመስላል። ሱክዶልን የትምህርት ቤታችንን አያችሁት፣ አሳየኋችሁ። እና በሌላ ቪዲዮ እስከምንገናኝ ደህና ዋሉልኝ።